ሰላም ጤና ይስጥልኝ። ውዴቱ ቻናል ተከታታዮቻችን እንደምን አላችሁ? ይህ ልጆችና ልጆች ስናይክ ጉዳዮች እንዲሁም ሲንግል ፓረንቶችን በተመለከተ የምንወያይበት ቻናላችን ነው። ልጆችን በብቸኝነት ወገን ሆነው የሚያሳድጉ ወላጆችን ደግሞ የምናበረታታበት ቤታችን ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ዛሬ በአንድ ሀሳብ መጥቻለሁ። ሀሳቡ ምንድን ነው? ሴት ልጅ ብልህ ነች፣ ወንድ ልጅ መቀየር ትችላለች። ይህ ማለት የተለያዩ የባህሪ ችግሮች የካራክተር ችግር ያለበትን ወንድ ልጅ የመቀየር አቅሟ አላት፣ ብልህ ነች ተብሎ እኛ ማህበረሰብ በተለያየ አንግድ ለሁላችንም እየሰማ ነው ወይም ደግሞ እንድናውቀው ተደርጎ ያደግንበት ስርዓት ውስጥ ነው ያላት ነው። እና ያን ነገር እንዴት ነው መቀየር የምንችለው? ሴት ልጆች ያን ነገር በምን ተረድተውት ነው ወንድ ልጅ ለመቀየርም ይሁን አብሯቸው ያለ የባህሪ ችግር ካለበት ሰው ጋር የሚኖሩት የሚለውን ጥቂት እንወያይበታለን። የእናንተንም ሀሳብ እፈልጋለሁ። ኮመን ሴክሽን ላይ አስቀምጦ ማህበረሰቡ ውስጥ እንዴት ነው ይሄንን ሜሴጅ ለሴቶች ልጆቻችን ወይም እህትና ታናናሾቻችን እያስተላለፈ እዚህ ያመጣው የሚለውን ነገር ጥቂት እንወያያለን። የናንተንም ሀሳብ ፈልጋለሁ። ኮመን ሴክሽን ላይ አስቀምጦልኝ ማለት ነው። እና የእኔ ሀሳብ እዚህ ጋር ምንድን ነው እሱ ማህበረሰቡ ሴት ልጅን ብልህ ነች፣ ትችላለች፣ ወንድ ልጅ መቀየር ትችላለች ሲል ከምን አንግል ነው? መቀየር የማይችልን ሰው ለመቀየር ታግሎ እድሜ መጨረስ እኔ አልስማማበትም። አሁን ላይ የኛ ይሄ መልዕክት ይሄ ሜሴጅ ለሁላችንም ውስጥ ወይ ሁላችን ልብ ውስጥም ገብቶ የቀረበት መንገድ እና እየሆነም አሁን በተግባር እያየ ነው ያለው መንገድ ምንድን ነው? ማህበረሰቡ ሴት ልጅ ብልህ ነች ወንድ ልጅን መቀየር ትችላለች የሚለው መቼ ነው? ትዳር ውስጥ ገብተው ግጭት ሲነሳ ወንድ ልጅ ደግሞ በአንድም በሌላም በልኩ አላስፈላጊ ስነ ምግባሮችን ሲያሳይ ወይም ደግሞ እሷ ልትቋቋመው ልትሄደውም ልትችለውም የማትችለውን ካራክተር ሲያሳይ ፀቡ ወደ ሽምግልና ሲመጣ፣ የእሷም የሱም ቤተሰብ ወሮ አካባቢው ማህበረሰብ ተሰብስቦ ሴት ልጅ እኮ ብልጥ ነች ትችያለሽ መቀየር ይህንን ነገር ብለው ተጽዕኖ ለመፍጠር ይሞክራሉ። ይሄ ተጽዕኖ ግን ወዴት አምርቷል? ሴት ልጆች የሚደርስባቸውን በደል መቋቋም የማይችሉት ነገር ውስጥ እየኖሩና እየታገሉ እንዳሉ መናገር እንዳይችሉ አድርጓቸው ሕይወታቸውን በአንድም በሌላ አጎንብሰው እንዲኖሩ አድርጓቸውን ማለት ነው። እስካሁን ያለና የምንሰማው አንዳንድ ጊዜ አፈንግጦ ሚዲያ ላይ ወጥቶ ሁላችን ጆሮ ላይ ስንሰማው የሚከብዱን ሜሴጆች የሚደርሱን በዚህና በተለያየ ምክንያት ነው። ምክንያቱም ማህበረሰቡ ሴት ልጅ የሚመጣውን ጫና ከወንድ ልጅ የሚመጣባትን ጫና አልቀበልም ብላ ይሄንን ነገር ሊቋቋም አልችልም ብላ ፈንግጣ ብትወጣ ማህበረሰቡ የሚሰጣት ፊድባክ ልክ ስላልሆነ ትችያለሽ፣ መቀየር ትችያለሽ። ይሄ ሰው ስንት ዓመት ሲኖር ያልቀየረውን ካራክተሩን እናቱ ቤት ሆኖ አባቱ ቤት ሆኖ ተደብድቦ እና ተቆንጥጦ ያልቀየረውን ካራክተሩን እሷ እዚህ ጋር በምክር ኢቨን እንድትቀይረው አይደለም፣ እንድትችለው ነው ማህበረሰቡ፣ እንድትችል እንድትችል ነው ብልህ ነች የሚባለው ልትቀይረው አይደለም፣ በፍጹም ትናንትና ይዞ ያደገውን ባህሪ ሊቀይር አይችልም። ግን ደግሞ እሷን እንድትሸከመው እንድትችለው ያ ትክክል አይደለም። የሰው ልጅ የሚችልበት የአቅም ልክ አለው። ሴት ልጅ ደግሞ ስትሆን በጣም ብዙ የላይፍ ስትራቴጂ ፕሮሰሶችን አልፋ እናት ሆና ቤቷን ችላ ስራዋን ችላ ኤቭሪቲንግ አካባቢ ላይ ያለውን ነገር ሀንድል አድርጋ እንደገና ደግሞ የእሱን አላስፈላጊ ካራክተር ለምሳሌ፣ ኃላፊነት የጎደለው ሰው ሊሆን ይችላል። ቤት ውስጥ ልጆቹ ጋር እሷ ጋር ያንን ካራክተሩን እንድትችል እንድትሸከም እሷ ላይ ተጽዕኖ ማድረግ ማለት ከልክ በላይ ማለት ልክ ያልሆነ ከዛም ያለፈ ነገር ነው። ስለዚህ ማህበረሰቡ ይህንን ነገር ከዚህ በኋላ ላለው ጄኔሬሽን ከታች ላሉ ለሚመጡት ኦፍኮርስ በብልህነት በጥበብ መጽሐፍ ቅዱስ እንደሚናገረው ቤቷ አለት መራ ግድ ነው ያ ማለት ግን የእሱን ሌሳይ ሲደበድባት ሊሆን ይችላል፣ አላስፈላጊ ቃላት ሲያወጣ ሊሆን ይችላል። ጓደኞቹ ፊት ዝቅ ሲያደርጋት ሊሆን ይችላል። ቤተሰቦቹ ፊት ወይም ደግሞ ለሷ የሚገባትን ቦታ ሳይሰጣት ቀርቶ ሊሆን ይችላል። በነዛ ሁሉ ነገር ውስጥ ስታልፍ ግን እንድትችል ሲያም እንዲያስተካክል ማስተካከል ከቻለ ኦኬ፣ ካልቻለ ግን ያንን ነገር ለመሸከም ርቀት መሄድ የለባትም ብዬ ነው ማለት ነው። ያንን መሸከም አትችለውን ነገር አይ አልችልም፣ በቅቶኛል ብላ ትታወታ ስትመጣ ማህበረሰቡ የሚሰጣት ፊድባክ ቻይ የሚባል መሆን የለበትም ይልቁና እሱን ከተቻለ ለመመለስ ካልተቻለ ግን እሷ የመረጠችውን መንገድ እንድትሄድ እሷን አፕሪሼት ማድረግ ነው ብዬ ነው ማስበው። በየትኛውም መንገድ ፍቺን አልደግፍም። ከዚህ በፊት የነበሩት ቪዲዮች ላይ አውርቻለሁ። ሶልቭ የሚደረጉ ችግሮች ከሆኑ ሶልቭ ለማድረግ መሞከር መልካም ነው። ግን ደግሞ ካልሆነ አንቺ ብልህ ነሽ፣ ሴት ልጅ ብልህ ነች ሴት ልጅ እንዲህ ነች፣ ይሄን መቀየር አለብሽ፣ እሱን መቀየር አለብሽ። ሲጠጣ ሲንገዳገጥ በየቱቦ የሚያድረውን ሰውዬ እኔ በጣም ብዙ ማቃቸው ታሪኮች አሉ በዙሪያ። እንኳን እየጠጣ ቱቦ ውስጥ የሚያድር ለልጆቹ ለቤተሰቡ፣ ለእሷ ኃላፊነት የማይሰማውን ሰውዬ አንቺ መቀየር ትችያለች ተብሎ እሷ ላይ ተጽዕኖ ሊደረግባት አይገባም። ይልቁንም ትታ እንድትወጣ እሷም የራሷ ህይወት አላት። እዛ ህይወት ውስጥ ኮ ህይወቴ ያምርልኛል ብላ ገብታ ነው እንጂ ከዛ ህይወት ስትወጣ ሌላ ህይወት የላት ማለት አይደለም። ህይወት አላት። የሚጠብቃት ምስኖርለት ኤቭ ማለት እሱ ሁኔታው ላይ እለት ተለት ኑሮ ላይ ሲያደርግ የሚያሳልፋቸውን ነገሮች ሁሉ እሷም አድርጋ በጀግንነት ማሳለፍ ትችላለች። ያንን ማድረግ እንደምትችል ማሳየት መቀበል ነው እንጂ ያለበት ማህበረሰቡ ስቴል የሚሰክረውን ሰውዬ ከቱቦ አውጥታ ቤት አምጥታ አጥባ አስተኝታ እድሜ ልኩን እሱን ተሸክማ እንድትኖር ብልህ ነሽ መቀየር ትችያለሽ ብሎ የማይቀየረውን ሰውዬ ስትቀይር ስትታገል ዘመኗን እድሜዋ እንድትጨርስ አብሼት ሊያደርግ አይገባም። ባይኝ። ስለዚህ የእናንተንም ሀሳብ ኮመን ሴክሽን ላይ ያስቀምጡልኝ። ይህ ልጆችና ልጆች ጉዳዮችን የምናወራበት ቻናላችን ነው። ሳምንት በሌላ ሀሳብ እመጣለው። እስከዛው መልካም ጊዜ ባይ።